በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በመላው ዓለም ሆናችሁ የእግዚአብሔርን ቃል የምትሰሙ ኢየሱስ ክርስቶስ በደሙ የዋጃችሁ አበው ካህናት፣ አሃው ዲያቆናት ምዕመናን፣ አባቶች፣ እናቶች፣ ወንድሞችና እህቶች እግዚአብሔር አምላክ የሚወዳችሁ ሕፃናት ጭምር የእግዚአብሔር አብ ጸጋ፣ የእግዚአብሔር ወልድ ቸርነት፣ የእግዚአብሔር መንፈስ ቅዱስ ኅብረት፣ አንድነት በሁላችን አድሮ ይኑር። የቅድስተ ቅዱሳን የድንግል ማርያም አማላጅነት የመላእክት ጥበቃ የቅዱሳን በረከት ረድኤት የሰማይታት የጻድቃን የነቢያት ሞገሳቸው በእናንተ ላይ አድሮ ይኑር። ባህራንን ከሞት አፎሚያን ከሰይጣን የሰወረ ሊቀ መላእክት ቅዱስ ሚካኤል ከእናንተ ጋር ይሁን። ኃያሉ መላአክ እሳቱን ወደ ውሃነት የቀየረ አናንያ አዛርያ ሚሳኤልን ከእሳት ያወጣ ዳንኤልንም ከአናብስት የሰወረ ሊቀ መላእክት ቅዱስ ገብርኤል በሕይወት ዘመናችሁ ሁሉ በክንፉ እየጋረደ እናንተንም ከሚያስፈራ ከሚያስተክዝ ከሚያስለቅስ ነገር ይሰውራችሁ። ባላችሁበት ሁሉ ሰላምታዬ ይድረሳችሁ። እንደምን አላችሁ? መዋዕለ ጾማችንን በሰላም አስፈጽሞ ለብርሃነ ትንሣኤው እንዲያደርሰን የእሱ ቅዱስ ፍቃድ ይሆንልን። እሱን አጋዥና ረዳኢ በማድረግ ዛሬ የምንማረው የሁለተኛው የኃጢአት ራስ ይህም ደግሞ ትዕቢት እንደሚባል በሁለተኛው ፈተና እንመለከተዋለን። ሰው ለሰው አሳሳቢ ነው። ሰው ለሰው አስታዋሽ ነው። በልቡና የሚያሳድር በአእምሮ የሚቀርጽ የቃሉ ባለቤት ሕያው እግዚአብሔር የምትሰሙትን ቃል በልባችሁ ይጻፍላችሁ፣ የምትመኙትን ይፈጽምላችሁ። ስለ አንዱ ፈንታ ሰላሳ ስድሳ መቶ ፍሬ ያማረን እንድታፈሩ መንፈስ ቅዱስ በእናንተ ላይ ይደር። ሌላ ሰዎች እንዲሰሙ ደግሞ ላይክሼር እያደረጋችሁ የእግዚአብሔር ቃል ለዓለም እንዲደርስ የምትጥሩ ከኔ ጋር ሆናችሁ አብራችሁ የምትሰሩ እግዚአብሔር አምላክ በሕይወት ዘመናችሁ ሁሉ ከእናንተ ጋር ይሁን። አብርሃምን ጋሻህ ነኝ እንዳለ ጋሻ ይሁናችሁ፣ ሳራን አለኝታሽ ነኝ እንዳለ አለኝታ ይሁናችሁ። ሁለተኛው ፈተና የትዕቢት ፈተና ይባላል። ትላንት እንዳየነው የመጀመሪያው ፈተና የስስት ነው። ስስት የመጀመሪያው የኃጢአት ርዕስ ተብሏል። ራስ ሁለተኛው የኃጢአት ራስ ደግሞ ትዕቢት ነው። እስቲ በወንጌሉ የተጻፈውን የሁለተኛውን ፈተና እንዴት እንደነበር እንደገና ላስታውሳችሁ። የነቢያትን የሐዋርያትን የሊቃውንትን ጉባኤ የባረከ እግዚአብሔር የኔና የእናንተንም ይባርክልን የማቴዎስ ወንጌል ምዕራፍ አራት ከቁጥር አምስት እስከ ሰባት ከዚህ በኋላ ዲያብሎስ ወደ ቅድስት ከተማ ወሰደውና እርሱን በመቅደስ ጫፍ ላይ አቁሞ መላእክቱን ስላንተ ያዝልሃል፣ እግርህንም በድንጋይ ከቶ እንዳትሰናከል በእጃቸው ያነሱሃል ተብሎ ተጽፏልና የእግዚአብሔር ልጅስ ከሆንህ ወደ ታች ራስህን ወርውር አለው። ኢየሱስም ጌታን አምላክህን አትፈታተነው ተብሎ ደግሞ ተጽፏል አለው። ይህ በኦርቶዶክሳዊት ተዋሕዶ ቅድስት ቤተ ክርስቲያናችን አምላካችን እግዚአብሔር ስሙ ምስጉን ይሁንና፣ ይህ ፈተና የትዕቢት ፈተና ተብሎ ይታወቃል። ምክንያቱም ዲያብሎስ መጥቶ መላእክቱን ስለአንተ ያዛል፣ እግርህን ከቶ እንዳትሰናከል በእጃቸ ያነሱሃል፣ ራስን ዝም ብለህ ወርውር ነው ያለው። ይህን በጊዜው በተማር በተማርነው ዝርዝሩን አይተናል። ዛሬ ግን የትዕቢት እንደሆነ አንድ ሰው ዝም ብሎ ተነስቶ እግዚአብሔር እንዲያደርግልኛል በማለት የተሳሳተ ነገርን እንዲያደርግ እግዚአብሔር አይፈቅድም። ዝም ብሎ ከተራራ ላይ እግዚአብሔር አለ እየተባለ ሰው እየተነሳ አይሰበርም። ለዚህ ነው የትዕቢት የተባለው። ደግሞ እግዚአብሔርን መፈታተን ራሱ እግዚአብሔር መፈታተን ትዕቢት ነው። እንዲህ ያደርግ ይሆን እግዚአብሔር፣ እንዲህ ያደርግ ይሆን እግዚአብሔር። ብዙ ሰዎች በሕይወታቸው ውርርድ የሚገቡ ሰዎች አሉ። አንዳንድ ሰዎች ራሳቸው ጠንቋይ የሆኑ አሉ። ለራሳቸው ሕይወት እንዲህ ቢሆን እንዲህ ይሆናል፣ ከዚህ ቢሆን እንዲህ ይሆናል። ልክ እንደ ልጅ ጨዋታ እዛ ጋ አስራ አምስት እርምጃ ተራምጄ እዛ ጋ ከደረስኩ እንዲህ ይሆናል እያለን በልጅነት በጨቅላ እድሜ የምንጫወተው አይነት ጨዋታ እግዚአብሔር አይዘበትበትም፣ እግዚአብሔር አይቀለድበትም። ያን ማወቅ ነው። ለማንኛውም ሰይጣን የእግዚአብሔር ልጅ ከሆንክ እያለ ፈታኙ ዲያብሎስ እስቲ ራስህን ወርውር፣ መላእክትን ስለ አንተ ያዝልሃል ለምን እንዳለው ቢያደርገው ምን ሊል እንደነበረ ባያደርገው ምን ሊል እንደነበረ ይህንን ተመልክተናል። አሁን ግን ትዕቢት የኃጢአት ርዕስ ተብሎ ከተጠቀሱት በተለይ በገዳመ ቆሮንጦስ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ለእኔና ለእናንተ ሲል ጾሞ የዲያብሎስን ፈተና ሲቃወም እንዴት ማሸነፍ እንዳለብን ሲያስተምረን የተገለጠው ሁለተኛው የኃጢአት ርዕስ ወይም ራስ ትዕቢት ነው። ትዕቢት ሰዎችን ያዋርዳል። መጀመሪያ ትዕቢተኛ ዲያብሎስ ነው። ፈጣሪ ሳይሆን ፈጣሪ ነኝ ያለ፣ ፈጥረህ አሳየን ቢሉት የሞከረ ትዕቢት ማለት እሱ ነው። ፈጣሪ አይደለም ግን ፈጥሬ ያሳየውለሁ ብሎ ሞክሮ እሳት አንድ ዶት ልቡን ወቅቶት ተመልሷል ይላል። ዛሬም ብዙዎችን የሚጥለው እሱ ትዕቢተኛ ሆኖ በወደቀበት ነው የሚጥለው። አንዳንድ ሰዎች በወደቁበት ፈተና ነው ሰዎችን የሚጥሉት። ያ ደግሞ ከዲያብሎስ የተማሩት ትምህርት ነው፣ ትዕቢት ሶሎሞን ስለ ትዕቢት ብዙ ጽፏል። በምሳሌ ምዕራፍ 11 ቁጥር ሁለት ላይ ትዕቢት ከመጣች ውርደት ትመጣል ይችላል። ይህ እንግዲህ የፈተና ዋናው ክብር ይግባውና መድኃኒታችን ኢየሱስ ክርስቶስ ሁሉንም ፈተናዎች ለእኛ ናቸው ብለናል። በተለየ በተለየ መልክ ግን በጎላ በጎላ በተረዳ ነገር ስንመለከት ይህ ፈተና የካህናት ነበር። ሁለተኛው መቅደስ ውስጥ ካህናት ማዕረጋችን ረቂቅ፣ እውቀታችን ምጡቅ እያሉ ራሳቸውን በትዕቢት የሚነፏሉ። ደግሞ የሚገርመው እንደዚህ አይነት ሰዎች ሳይማሩ ነው። እኔ ብሉይን ተምሬ፣ እኔ አዲሱን ተምሬ፣ የተማሩት እኮ ይሄን ተምሬያለሁ ማለትም አያስፈልጋቸውም። ትዕቢተኞች ሰዎች ዛሬ ሞልተዋል። ዝም ብሎ ባዶ ቤት የሚጮ በተለይ እውነተኛ ካህናትን የሚያሰድቡ የክህነት ልብስ ለብሰው የማይገባ ቦታ የሚገኙ። የክህነት ልብስ እኮ የእግዚአብሔር ቃል ለማስተማር ነው። ዛሬ ግን ክህነት ልብስ የሚለብሰው ሰው ለማታልል ነው። በሚያሳፍር ሁኔታ ብዙ ሰዎች ዛሬ የክህነት ልብሱ ለሌላ ነገር መቀለጃ፣ ለዓለማዊ ወሬ ሁሉ አድርገውታል። ለፖለቲካ ሁሉ ወሬ የእግዚአብሔር ልብስ ለብሶ በእጅ መስቀል ይዞ ቆብ ደፍቶ እኔ ይሄ አይስማማኝም። እኔ እናንተ የምትሉትን አላቅም። ወደ እግዚአብሔር መጮህ ትተን ለአሜሪካ ፕሬዚደንት ቀሚሳችን ለብሰን መስቀላችንን ይዘን ቆባችን ደፍተን መሄድ እኔ አልስማማም። እኔ እስቲ ምን እንደምትሉ እናንተ ነገሩኝ። የእግዚአብሔርን ክብር፣ የእግዚአብሔርን ኃያልነት የእግዚአብሔርን ገዥነት፣ የእግዚአብሔርን ፈራጅነት የረሳን ሰዎች የሆንን ይመስለኛል እኔ አርጊው አላቅም። እኔ በራሴ አርጊው አላቅም። በመቅደሱ ጩሁ ነው ያለው ኢዩኤል አመድነስንሱ ንሱ እግዚኦታ ሱባኤ እያለ ለዓለም ጥሩ ነው። አንዳንድ ነገሮች ላይ ሰዎች በሙያቸው ሊያደርጉ ይችላሉ የሚችሉትን ነገር ሁሉ። ካህናት ግን ምንድን ነው የእኛ ድርሻ? እሱን ሁሉ አላወቅንም። ከእግዚአብሔር ያጣላናል፣ ከእግዚአብሔር እንጣላለን። ማዕረጋችን ረቂቅ ስልጣናችን ምጡቅ እያሉ ብዙዎች እውነተኛ ካህናት የሚያሰድቡ ሞልተዋል። በተለይ ይሄኛው ስምንተኛው ሺህ ስለሆነ አብዛኛው እንደ የሚበዛው እግዚአብሔርን የሚያሰደበው የእግዚአብሔርን ክብር የማይጠብቀው በጎቹን ምዕመናንን የማይጠብቅ ክፋት ሲሰራ የሚገኝ አመጽ ሲሰራ የሚገኝ አንዳንዱ ደግሞ ሲልከሰከስ ስር ሲምስ ቅጠል ሲበጥስ የሚውል ይህ ሁሉ ከእግዚአብሔር የሚያጣላ ነው በአጠቃላይ ትዕቢት ተብሏል ትዕቢት ከመጣች ደግሞ ውርደት ትመጣለች ይላል የሶሎሞን የጠቢቡ ቃል ትዕቢት ጥፋትን ኩሩ መንፈስም ውድቀትን ይቀድማል ብሏል በዛው መጽሐፉ በምሳሌ 16 18 ላይ ትዕቢት ጥፋትን ኩሩ መንፈስም ውድቀትን ይቀድማል ከእቡያን ጋር ምርኮ ከመካፈል ከትሑታን ጋር በተዋረደ መንፈስ መሆን ይሻላል። ይኸው ሰማችሁት። ምሳሌ 16 19 ከእቡያን ከትቢተኞች ጋር ምርኮ ከመካፈል ከትሑታን ጋር በተዋረደ መንፈስ መሆን ይሻላል። ከነቢያት ጋር መሆን ይሻላል። ከቅዱሳን ሰማይታት ጋር መሆን ይሻላል። ትሑታን እነሱ ናቸው፣ ቅዱሳን ናቸው። እቡያን የተባሉት እነናቡከደነፆር ናቸው፣ እነፈርዖን ናቸው። ትሑታን የተባሉት እነ ቄርሎስ፣ እነ አትናቴዎስ፣ እነ ለስክንድሮስ ናቸው። እቡያን የተባሉት እነ አሪዎስ፣ እነ መቅዶኒዎስ ናቸው። ጳጳስነን ብለው ጳጳስ ያልሆኑ፣ መነኩሴነን ብለው መነኩሴ ያልሆኑ፣ ካህንነን ነን ብለው ካህን ያልሆኑ፣ መምህርነን ብለው መምህር ያልሆኑ፣ መጀመሪያ ትዕቢት ይመጣል። ከዛ ውድቀታቸው ነው የምናየው። ይህ ሰሞኑን ሁሉ የምታወት እሱ ነው። መጀመሪያ ትዕቢት፣ ቀጥሎ ውድቀት። ትዕቢት ጥፋትን፣ ኩሩ መንፈስም ውድቀትን ይቀድማል። የኃጢአት ርዕስ ተብሎ ከተነገሩት ውስጥ አንዱ ትዕቢት ነው። የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ ወንጌል በቅዱስ ሉቃስ ወንጌል ምዕራፍ 18 ስትመለከቱ ራሱን ከፍ የሚያደርግ ሰው እንደሚዋረድ ራሱን ግን ደግሞ የሚያዋርድ ዝቅ የሚያደርግ ከፍ እንደሚል ምሳሌ አስቀምጦ ስለ ቀራጩ ስለ ፈሪሳዊው በተለይ ቁጥር 14 እላችኋለሁ፣ ከዚያ ይልቅ ይህ ጻድቅ ሆኖ ወደ ቤቱ ተመለሰ ተብሎ ኃጢአተኛ ነኝ ያለው ጻድቅ እንደሆነ፣ እጾማለሁ፣ እጸልያለሁ እያለ ሲለፈልፍ የነበረው ግን እሱ ደግሞ ራሱን ከፍ ያደረገ እንደተዋረደ ሉቃስ 1814 ላይ ይነግረናል። ስለዚህ የእግዚአብሔር ቃል የሚነግረን ሁልጊዜ ትሑታን ሆነን እግዚአብሔርን አምልከነው እንድንኖር ነው። ሰይጣን ይህን ስለሚያቅ ብዙዎችን በትዕቢት ይጥላቸዋል። ዛሬ ካህናት ብቻ አይደሉም፣ የፖለቲካ መሪዎች፣ የአገር መሪዎች፣ ማንም ይሁን ሰዎች በአጠቃላይ በስልጣን ወንበር ሲቀመጡ፣ ካህናቱ እኮ እኛ የተማርንን ያወቅንን ብለው ነው እኮ ሌላውን ከበታቻቸው አድርገው ነው የሚንቁ የተባሉት ካህናት ማድረጋችን ረቂቅ ስልጣናችን ምጡቅ የሚሉት እኮ ከሌላው ሰው የተማርኩ ነኝ ብለው አስበው ነው። መሪዎችስ በመምራት ደረጃ ላይ ሲቀመጡ እኮ ከታች ያለው ሰው እኮ ምንም አይመስላቸውም። ከበላያቸው ማንም ስለሌለ እንደ ዲያብሎስ እንደ ራሱ ከበላዩ ማንም ስለሌለ ትዕቢት ትነፋው፣ ከዛ በኋላ የፈጠር ለዘላለም ወደቀ። በጥልቁ ውስጥ ታሰረ። ለዘላለም የጠፋ መንፈስ ጉስቁል ሆኖ ኖረ ይኖራልም። ዛሬ ብዙዎችም እሱን ተከትለው የሚሄዱ ሁሉ መጨረሻቸው ያ ነው የሚሆነው። የባቢሎን ንጉስ ናቡከደነ ጾረን አውሬ ያደረገው ትዕቢት ነበረ። ከእግዚአብሔር ያጣላው ትዕቢት ነበረ። ዳንኤል መክሮ፣ እግዚአብሔር በዳንኤል ምልጃ ተመልክቶ ከሰባት ዓመት በኋላ ወደ ስልጣኑ መለሰው ትዕቢት ነበረ የእጅና እግሮቹን ጥፍሮች የዘረዘረ ጆሮ ግንዱ ቀንድ እንዲያወጣ ያደረገው ራእይ አየሁ አለ ህልም አለምሁ አለ በአልጋዬ ላይ ሆኜ አለ በምድር መካከል ዛፍ አየሁ ቁመቱ እጅግ ረጅም ነበር አለ ዛፉ ትልቅ ሆነ በረታም ቁመቱም እስከ ሰማይ ደረሰ መልኩም እስከ ምድር ዳርቻ ሁሉ ድረስ ታየ አለ ቅጠሉም የተዋበ ነበረ። ፍሬው ብዙ ነበረ፣ ለሁሉም መብል ነበርበት። ከጥላው በታች የምድር አራዊት ያርፉበት ነበር፣ በቅርንጫፎች ውስጥ የሰማይ ወፎች ይቀመጡ ነበር፣ ስጋ ለባሽ ሁሉ ከእርሱ ይበላ ነበር ብሎ ናቡከደነጾር ስር ራሱ ሕልማየ ባልጋይ ላይ በራሴ ራእይ፣ ያየው እነሆ አንድ ቅዱስ ጠባቂ ከሰማይ ወረደ ነው ያለው። ከዛ በኋላ ትዕቢቱ ስለመጣ ከሰማይ አንድ ጠባቂ ወረዳለ። እግዚአብሔር መልአክ ነው። በታላቅ ድምፅም እየጮህ እንዲህ አለ፦ ዛፉን ቁረጡ፣ ቅርንጫፎቹንም ጨፍጭፉ፣ ቅጠሎቹን አራግፉ፣ ፍሬውን በትኑ፣ አራዊትም ከበታችሁ፣ ወፎችም ከቅርንጫፍ ይሽሹ እና ያ የእግዚአብሔር ድምፅ ሲናገር መልአኩ መጥቶ ያንን ዛፍ ቆረጠው። ጉቶውን ግን ተው ተባለ። ይመለሳል ከሰባት ዓመት ትዕቢት በኋላ፣ ከሰባት ዓመት መከራ በኋላ፣ ከሰባት ዓመት ስቃይ በኋላ ነገር ግን ጉቶውን በምድር ውስጥ ተውት፣ በመካከል ውስጥ በብረትና በናስ ማሰሪያ ታስሮ ይቆይ፣ በሰማይም ጠል ይረስርስ፣ እድል ፈንታው በምድር ሳር ውስጥ ከአራዊት ጋር ይሁን ተብሎ ናቡከደነጾር በትዕቢቱ ምክንያት የኃጢአት ርእስ ስለሆነ ትዕቢት እንዲህ የእግዚአብሔር መቅሰፍት መጥቶበታል። ልቡ ከሰው ልብ ይለወጥ ተባለ፣ የአውሬ ልብ ይሰጠው፣ ሰባት ዘመናትም ይለፉበት ተባለ። ዳንኤል ሕልሙን መጥቶ ተርጉሞለታል። ለታል ይሄ ሁሉ የሆነው ናቡከደነ ጾር ባሰበው የትዕቢት ሀሳብ ስለሆነ የእግዚአብሔር ቃል ይህንን ነግሮናል። ትንቢተ ዳንኤል ምዕራፍ አራት ቁጥር 28 ላይ ይህ ሁሉ በንጉሥ ናቡከደነ ጾር ላይ ደረሰ። ከአስራ ሁለት ወር በኋላ በባቢሎን ቤተ መንግስት ሰገነት ላይ ይመላለስ ነበር። ንጉሱም ይህች እኔ በጉልበቴ ብርታት ለግርማዬ ክብር የመንግስት መኖሪያ እንድትሆን የሰራኋት ታላቂቱ ባቢሎን አይደለች? ምን ብሎ ተናገረ። የእግዚአብሔርን ክብር ወሰደ። ተመልከቱ፣ ይህች እኔ በጉልበቴ ብርታት ለግርማዬ ክብር የመንግስት መኖሪያ እንድትሆን ያሰራኋት ታላቂቱ ባቢሎን አይደለች? ምን ብሎ ተናገረ። ቃሉ ገና በንጉሱ አፍሳለ ድምፅ ከሰማይ ወደቀና ትቆረጣለህ ሰባት ዓመትም የሰው ልብ ካንተ ተለይቶ የአውሬ ልብ ይሰጠሃል፣ አለው። በመቅሰፍትም ለሰባት ዓመት ተመታ። ትዕቢት የኃጢአት ርእስ ነው። አንደኛው ስስት፣ ሁለተኛው ትዕቢት ነው። በገዳመ ቆሮንጦስ ጌታችን ድል የመታልን የመጀመሪያዊ ስስት ፈተና፣ ሁለተኛ ደግሞ የትዕቢትን ፈተና ነው። ክርስቲያኖች ሆይ እግዚአብሔር የሚወዳችሁ ይህ ድምፅ የሚሰማችሁ ትሑታን ሁኑ። እግዚአብሔርን ፍሩት። ካህናት እግዚአብሔርን ፍሩት፣ እንፍራው። አገልጋዮች እግዚአብሔርን ፍሩት፣ እንፍራው። ምእመናን እግዚአብሔርን ፍሩት፣ እንፍራው፣ እናምልከው ስላችሁ ነው፣ እንገዛለት። ትዕቢት ከዲያብሎስ ነው፣ ትሕትና ከእግዚአብሔር ነው። የትሕትናን ፍሬ አፍርተን የሰማያዊ መንግስት የበረከት ተካፋዮች እንድንሆን አምላካችን ይርዳን። ቅድስተ ቅዱሳን ድንግል ማርያም በቀኝ በግራ ትቁምላችሁ፣ ከፊት ትምራችሁ፣ ከኋላ ትከተላችሁ። በልቡናችን ከልጇ ጋር ነግሳ ለዘላለም ትኑር። የመላእክት ጥበቃ የቅዱስ ሚካኤል የቅዱስ ገብርኤል ክንፎቻቸው ጋሻ ሆኖ ከክፉ ይጠብቃችሁ የምትመኙትን ሁሉ ከኃጢአት በስተቀር ይፈጽምላችሁ። ስትወጡም ስትገቡም የእግዚአብሔር ክንድ ጥላ ቀኙ ጋሻ ይሁናችሁ። እግዚአብሔር መዋለ ጾሙን አስፈጽሞ ለትንሣኤ ብርሃን ያድርሳችሁ። ሀገራችንን በዓይነ ምረቱ ተመልክቶ ሕዝባችንንም ከመከራ ያውጣልን። በዚህ ሰዓት በረሃብ ያሉትን በዚህ ሰዓት በወንበዴዎች ታፍነው የሚሰቃዩትን፣ በዚህ ሰዓት ከቤታች የተፈናቀሉትን፣ በዚህ ሰዓት የተሰደዱትን፣ በዚህ ሰዓት በህመም የሚሰቃዩትን፣ በዚህ ሰዓት በእስር የሚንገላቱትን ሁሉንም በረድኤት አይኑ ይመልከትልን። እኔና እናንተንም በቸርነት አይለየን። ክፉን ሐሳብ ሁሉ ከእናንተ ያውጣ። የትዕቢትን መንፈስ ሰብሮ ይጣልላችሁ። የትሕትናን መንፈስ ለእኔም ለእናንተም ያድለን። ልዑል እግዚአብሔር ይባርካችሁ ፊቱንም ያብራላችሁ። አሜን።